ይፈጠርልሽ አምን ይፈጠርልሽ። ለካታር ህግ መለመና ህግ መለመን አይቻልም። እንደውም ማለት ነው መለስ ዜናዊ ክቡር ጠቅላይ ሚኒስተር መለስ ዜናዊ ለትውልዱ ስራን እንጂ ልመናን አናወርስም ካለ ሰዓት ጀምሮ ማንም አይለመንም። ያው ግድ ሆኖበት ነው እንጂ እኔ እኮ አስመሰለኝ። በትውልዱ ያላ በቃሽ ወግ ነው ካገኝ ቅጣይም ብለሻል ትላንትና እቀጣልሃለሁ አንተ የቡርቴን ቀሚስ የምትለብስ ከሆነ ቀሚስ ማስለብስህ ከሆነ ነው። እቀጣለ እያለሁ እቀጣለሁ። የቡርቴን ቀሚስ ትለብሳለህ። አሸነፍኩኝ። የቡርቴን ቀሚስ

ማለት ነው። ቀን ነው እንጂ ማለት ነው። እንደ አንቺ አይነቱን ማለት ነው ስድስት ነበር የምደበድበው። ቀን ጥሎኝ ብሬክ አድርጌ ነው። ቲክቶክ ጌም ማለት ነው። አታስፈራሪ እኔ ማለት ነው። በእናትሽ ቀን ሲጥር ከሆነ ዝም በባክስ ተቀጭ። በቃ ወሬ ያስፈልግ። በቃ ዛሬ ዛሬ ዛሬ በቃ ዛሬ ዛሬ ነብስ ነው የምንዋደቀው። ማርያምን እ እቺ የምታከል እን እ ንዝሮ ምን አይነት ነገር ነው። ዛሬ ገጥመናል ገጥመናል ዛሬ ዛሬ ገጥመናል ገጥመናል

ጋይስ ቁልፍ ከየት ነው አመጣ? ለምን ከእንጨ ቆረር አታመችኝ? ሌላ ነገር ለምን ከለሚኩራ ለምን አታመችኝ? ቁልፍ ምን አገባኝ እኔ። ያገባኛል። ለምን ከለሚኩራ አታመችኝ? ማንኪያ ላድርገው። ኦኬ፣ ማንኪያ ማንኪያ ላምጣ። የምን ማንኪያ? ቁልፍ የለም እዚህ አገር፣ በራቸው በፓስዋርድ ነው የሚከፈተው። እኔ ማንኪያ ነው የማመጣው? እኔማ እኔ እኛም ጋር ቁልፍ የለም፣ እኛም በፓስዋርድ ነው፣ አሳይሻለሁ ቁልፍ አላመጣም። እኔ የተቀጣሹ ነው የሚቀጥ። በቁልፍ ነበር ስታወጣ የነበረው። ዛሬ ከዛሬ ጀምሮ አላወጣም። በቁልፍ ካልወጣሽ የምትቀጭ ነው። ስ ጉ ጉድ ግን አያቸ ሰው ሲደርስብን ነው ጉዱን የሚያውቀው። እሷ እዛ ተዘብዝባ እነዚህ ቋሚ ጊፍተሮች አሏት። ተዘብዝባንን ስትለጠኝ ስጨፈልቀኝ የነበርኩ ጭቁን ጭቁን ማህበረሰብ እኮ ነኝ እኮ። ዛሬ ጭቁኑ ማህበረሰብ ተነስቷል አንቺ ላይ አንቺ ስንዝሮ ተነስቶብሻል። ይህን ጭቁን ማህበረሰብ ተነስተንብሻል። ዛሬ ከእጃችን ከመዳፋችን ማን እንደሚያስጠብሽ እና ያለን ከማንም በቃ፣ ቤቲ ቤት ታየሁ። ስታሸንፍሽ ነው ጉድሽን ያየሁት። ለካ አንቺ ገለባ ነሽ፣ ለካ ገለባ ነሽ። አየንሽ ጉድሽን። ለካ ጉልበታችሁ እኔ ላይ ነው። ሰው ፈርቼ ፈርቼ ይኖርኩት። በትክክል አልፈራውሽም። አክ መጀመሪያ ተቀጭ፣ በስነ ስርዓት አስቀምጪው። እስክታወጪ ዲቴል ማየት አለብን

አንድ በስመ አብ ጨልፋ ነው። እንውወይ ዛሬ ወይ ጉድ። አውጪ አስር ጊዜ አስር ጊዜ አውጪ አውጪ። አምስት ነው ያልከው፣ አምስት ነው ያልከው ቅድም መቀየር አይቻልም። አምስት ነው ያልከው፣ አስር ነው ያልኩሽ። ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው እነዚህ ፔሸንት ቤተሰቦች ጠይቂያቸው ፔሸንት ምን ማለት ነው ፔሸንት ታካሚ ታስገብ የለ ጋይስ ጋይስ ጋይስ ጋይስ በእናታችሁ በእናታችሁ ቦነሱን ጋይስ ቦነስ ጋይስ ዩዝ ኢት ዩዝ ኢት ቦነስ ጋይስ ዛሬ ሄዳችሁ ማለት በቃ ነፍሴን ፈጣሪ ነው የሚቀበላት ጋይ ጋይ ጋይ ትሪፕል ሁላችሁ ጋይ ቦነሱ ላይ ትሪፕል አድርጉት። ጋይ ቦነሱ አሁን ላሸንፍ ሲመስለው እንዴት እንደሚቀለሰለስ ታያለህ።

ጋይስ ግላብ ሰላሳ ደቂቃ ነኝ። ሰላሳ ሰከንድ ሲቀር፣ ጋይስ ሰላሳ ሰከንድ ሲቀር፣ ሰላሳ ሰከንድ ለምን ሙሉ ውሃ በኋላ የሆነ ምን አገባኝ ነው። ምን አገባኝ፣ ምን አገባኝ። እን ደተበላው ተበላ። አይ፣ ወይኔ፣ ኧረ ተበላሸሁላችሁ፣ ወይኔ

ሰላሳ ሰከንድ ሲቀር፣ እሺ ግላቭ ግላቭ። ሰላሳ ሰከንድ ሲቀር፣ አሁን አሁን አሁን ስጡበት፣ ስጡ ስጡ ስጡ፣ ግላቭ ግላቭ ስጡ፣ ግላቭ ስጡ፣ ግላቭ። በጣም ብዙ ሰው ጋር አለ። እንደው አዎ፣ አሁን ሂዱበት፣ አሁን ሂዱበት። ግላፉ አምስት ጊዜ ነው እጥፍ የሚያደርግ። እጥፍ አምስት ጊዜ ነው የሚያደርግ። ጋይስ አምስት ጊዜ ነው የሚያጥፈው ጉዳዩን። ጋይስ ጋይስ፣ አረ ይሂዱበት። እጥፍ ነው አምስት ጊዜ ጋይስ አረ! አረ ሂዱበት! አረ ሂዱበት! አረ ተበላሸው! አረ ተበላሸው! አረ ወይኔ አረ ወይኔ አረ ወይኔ እናቴ! ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ ወይኔ! ስንት ነበር? ወይኔ ወይኔ ወይኔ ወይኔ ጥላ የተባለ ሴት አበላሸችው። ወይ ወይ! አሁን ይህን ደግመን ጋይ ቤተሰብ ደግመን እንቀጠዋለን፣ በእናታችሁ እንጨርሰው። ደግመን አንዴ ብቻ አስቀጡኝ፣ ይሄን ሰውዬ አንዴ ብቻ ልበቀ ነው እስከ ዛሬ ድረስ አይቻልም ይሁላችሁ ጄርዬ፣ ቦነሱ ላይ

ሲል ከሐውልት እንዲሰራልሽ አሁን ነው የሚሄደው። አሁን ወይ ፒያሳ ላይ ሐውልት ይሰራልሽ ወይ ደግሞ ወይ ጀሞ ላይ ሐውልት ይሰራልሻል። እንደ ይሄ እኔ ሐውልት ካልተሰራልሽ እንደ ውይ፣ ውይ! አስራ ሰባት ሰው አስራ ሰባት ሰው አስራ ሰባት ሰው አስራ ሰባት ሰው አስራ ሰባት ሰው አስራ ሰባት ሰው! ኧረ ተው ተጋገዙ! ኧረ ተበላሸው፣ ተጋገዙ፣ ተው ግን፣ ኧረ ተው! እዚህ እጅ ላይ እንዳልሆን ዛሬ እንደ ኮራው እንደ ጀመርኩ ለመውጣት ያለብኝ ጋይስ ትሪፕል ትሪ ታይምስ

እማ ዘጠኝ ወር አምጪ ልውለድልሽ፣ እንደ አስረግሽኝ እኔ ምን አባቴ ልሁንልሽ? እናቴ አረሙት እኔ ምን አባቴ ላርክ እኔ ፕሬግናንት ልሁንልሽ እንደ እናቴ እናቴ

እኔ ምን አይነት አሰጣጥ እንደምሰጭኝ እኮ፣ እኔ ምን አይነት አሰጣጥ ነው? ከኔ ከነገ ከሁሉም ነገር በላይ የሆነብኝ ነው። ምን አይነት አሰጣጥ ነው? እኔ እሺ፣ እኔ አልቻልኩም። ታሰጠት ወይኔ፣ እናቴ ማ ማን የከለለው ለምን ተከለለ? አ አ ያቸው ለምን የከለሉት አንቺሁ፣ ጋይስ ትሪ፣ ይሄኛው ጋይስ ማሳረጊያው ነው። አንድ በዚህ በዛ ማሳረጊያው ነው። በስማአሞልድም በማሻአላም ጋይስ እንደምንም ብላችሁ በፈለጋችሁ ይሄ ሁላችሁ ታይምስ ይሄ ሶስት ጊዜ ጥፍ ነው። ሁላችሁም ቲሞር ካርጉት ቲም ወርክ ቲም ወርክ ጊዜ ነው የሚቀጣኝ ቤተሰብ። ቲም ወርክ ቲም ወርክ ቲም ወርክ ቲም ወርክ ሄዱ ሄዱ ቲም ወርክ ሄዱ። እገዟት እንጂ እባካችሁ። አረ እገዟት ጄሪን እባካችሁ። ቲም ወርክ አድርጉት ጋይስ። ቲም ወርክ ትሪ ታይምስ ትሪፕል ነው። ትሪ ታይምስ ትሪፕል ነው ጋይስ። ትሪ ታይምስ ትሪፕል ነው ጋይስ። አረ እባካችሁ ተጋገዙ እንጂ

እሺ ግላቭ ግላቭ አሁን ያለው አለ አንዴ ይሄን ዛሬ ቀኔ ነው ማንንም ነው ማርያምን ዛሬ ቀኔ ነው ግላቭ አንድ ሰው ይሰጣል ባንቺ አንቺ ደግሞ ሀያ ሰከንድ ሲቀር ያኛው መሸፈኛውን ትለቂዋለሽ እሺ ባንቺ መሸፍ እስኮራችን እንዳያዩት ማለት ነው። እስኮራችን እንዳያዩት እችን ዘንድሮ ዛሬ ጠበጠብናት። ያን ይቀጥላል። እሺ ውዴ የሚጮህ ውሻ አይናከስም። ሚያው ሚያው አለች እኮ በእናትህ ድመት ምን ያልሰማት እንደዚህ በቴስታ ማለት ያለው አለ ወይ ከሆነ ወይ ጨምሪበት፣ ወይስ ግላቭ አለው ነው አለ ካልሽ ደግሞ ግላቭ አለው ያልሽውን ሰው ስም ሜንሽን አርጌ ያንን ሰው ስሙን ጠርቼ ግላቡን ድሮፕ እንዲያደርግ እንዳደረግ ማንም የለውም ግላብ አይደል ሀቢባ ቤት ግላብ ጠፋ አሁንም ልንቀጣ ነው አይ ዘመነ ለኩሉ አይ ዘመነ ለኩሉ ሀያ ሰባት ጊዜ የቀጠቀጥኩትን እራሱ አስራ ዘጠኝ ጊዜ መጣ ተብሎ ሰው ላይ መንጠባረር አያስፈልግም ጊዜ ለኩሉ ጊዜ ለኩሉ